ሰበር ዜና እስካሁን ያልተተኮሱት የኢራን ሀያ ሺህ ሚሳኤሎች ቴል አቪቭን አረዷል። ይህን ተከትሎ ኢራንን አስቆሙልኝ የሚል ተማጽኖ ልካለች። በሌላ በኩል ሰሜን ኮሪያ ጉድ አሰምታ ከተፍ ብላለች። አፈንጋጯ ሰሜን ኮሪያ ገባችበት። የበርካታ ኒውክለሮች ባለቤት የሆነችው ፒዮንግያንግ ከኢራን ጎን ሆና ወደ ጦርነቱ እየተሳበች ነው። ኢንዲያ ቱዴይ በበኩሉ አሜሪካ የኢራንን ኒውክለር ጣቢያ ከመደብደቡ አስቀድሞ ኢራን የኒውክለር ማብላዮቿን ከስፍራው ማሸሿን ዘግቧል። ይህን መረጃ የሰሙ ተንታኞች ታዲያ ኢራን ጉድ ሰራቻቸው እያሉ ነው። በሌላ በኩል እስራኤል ኢራንን አስቁሙሌ ስትል እየተማጸነች ሲሆን ከሰዓታት በፊት ደግሞ በኢራን ግዙፍ እስር ቤት ላይ ከባድ ድብደባ ፈጽማለች። ከዚህ በተጨማሪም የኢራን ያልተተኮሱ 20 ሺ ሚሳይሎች ጉዳይ ቴልአቪቭን እያብረከረከ ነው። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከመሩት የዛሬው ስብሰባ ሦስት ከባባድ መረጃዎች ተሰምተዋል። አብይ ከጋዜጠኞች ጋር በዝግ መወያየታቸው የታወቀ ሲሆን በውይይታቸውም ሶስት ትኩረት የሚሽው ጥብቅ ጉዳዮችን ማንሳታቸውን ከ ስፍራው የወጡ መረጃዎች አረጋግጠዋል። እናስደምጣቸዋለን። በአዲስ አበባ በዛሬው ዕለት አስደንጋጭ አደጋ ተከስቷል። አደጋውን ተከትሎ ዘጠኝ ሰዎች መሞታቸው ታውቋል። ከሟቾቹ መካከል የሶስት ዓመት እድሜ ያለው ህፃን ይገኝበታል ተብሏል። ጉዳዩን የተመለከተ ዘገባ ይዘናል። ስለ አነጋጋሪው አዋጅ አስተያየት የሰጠችው ጠበቃ ሀሰተኛ መረጃ በማሰራጨት መከሰሷንም በዜናችን ተካቷል። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናው ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አፈንጋጫው ሰሜን ኮሪያ ወደ ጦርነቱ ገባችበት። የበርካታ ኒኩለሮች ባለቤት የሆነችው ፒዮንጋንግ ከኢራን ጎን ሆና ወደ ጦርነቱ እየተሳበች ነው። ኢንዲያ ቱዴ በበኩሉ አሜሪካ የኢራንን ኒኩለር ጣቢያ ከመደብደቡ አስቀድሞ ኢራን የኒኩለር ማብላያዎቿን ከስፍራው ማሽሿን ዘግቧል። ይህን መረጃ የሰሙ ተንታኞች ታዲያም ኢራን ጉድ ሰራቻቸው እያሉ ነው። በሌላ በኩል እስራኤል ኢራንን አስቆሙልኝ ስትል እየተማጸነች ሲሆን፣ ከሰዓታት በፊት ደግሞ በኢራን ግዙፍ እስር ቤት ላይ ከባድ ድብደባ ፈጽማለች። ከዚህ በተጨማሪም የኢራን ያልተተኮሱ 20ሺህ ሚሳይሎች ጉዳይ ቴላቪቭ እየተንገዳገደች ነው። ዋሽንግተንን እንደ ምርኩዝ ብትደገፍም የቻለች አይመስልም። ኢራንን አስቁሙልኝ እያለች ነው። ለአረብ ሀገራት የምልጃ ተማጽኖ አቅርባለች። በእርግጥም አላልቅ ያለው የኢራን 20ሺህ ሚሳይል ለቴላቪቭ ብርቱ ስጋት ሆኗል። ገና ያልተተኮሱት የቴህራን ፈጣን ሚሳይሎች ለእስራኤልና አጋሩ አሜሪካ ትልቅ ስጋትን ፈጥረዋል። የእስራኤል እስካሁኑ ድብደባ የኢራንን ወታደራዊ አቅም እንብዛም ያልጎዳው እንደሆነም ጭምር እየተነገረ ይገኛል። ይህ ያሰጋቸው ቤንያሚን ኔታናሁ ታዲያ መፍትሄ ፍለጋ ከዋይት ሀውስ ጌቶች ጋር መክረዋል። ኢራንን በዲፕሎማሲያዊ መንገድ ማግባባት ካልሆነ ግን እርምጃውን መቀጠል የሚል መፍትሄንም አስቀምጠዋል። ኢራን ግን እንዳለቸው እጅ የምትሰጥ አይመስልም። ከተፈጸመብኝ ጥቃት ሁለት እጥፍ በቀል ይጠብቃችኋል እያለች ነው። የኢራን ኒውክለር ጣጣ ያመጣው ጦርነት መቆሚያው ምኑ ጋር እንደሆነ አልታወቀም። በአጭር የሚቋጭ አይመስልም። የኢራን አልሸነፍ ባይነት ከእስራኤል ቴራንን የማንበርከክ እቅድ ጋር ተዳምሮ ሶስተኛውን የዓለም ጦርነት ሊወልድ የሚችልበት እድል ሰፊ እንደሆነ ተሰግቷል። በተለይም እንደ ሩሲያም ቱርክና ሰሜን ኮሪያ ወደ ጦርነቱ ለመግባት እየተሳቡ መሆኑ ዓለም ወደ ሶስተኛው ጦርነት እያመራች ይሆን ወይ አስብሏል። ፒዮንግያንግ በጦርነቱ ዙሪያ መግለጫ ሰጥታለች። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ባወጡት መግለጫ የአሜሪካ ጥቃት የአንድን ሉዓላዊ ሀገር የግዛት አንድነትና የደህንነት ጥቅሞችን በኃይል የረገጠና የተባበሩት መንግስታት ቻርተርን የሚጥስ ነው ብለውታል። ካላቀባዩ ለቀጠናው ውጥረት መባባስ ተጠያቂ ያደረጉት እስራኤልን ሲሆን የማያቋረጡ የእስራኤል የጦርነት እንቅስቃሴዎችና የግዛት ማስፋፋት በምዕራባውያን ሀገራት ድጋፍ የሚደረግለት ነው ሲሉ ከሰዋል። በመግለጫውም ዓለም አቀፉ ማህበረሰብ የአሜሪካንና የእስራኤልን ግጭት ቀስቃሽ ድርጊቶች በአንድ ድምፅ እንዲያወግዝና ውድቅ እንዲያደርግ ጠንካራ ጥሪ አቅርበዋል። ኢራንና ሰሜን ኮሪያ ለረጅም ጊዜ የዘለቀ ወዳጅነት ያላቸው ሲሆኑ ሁለቱም ሀገራት በምዕራባውያን ማዕቀብ ስር ይገኛሉ። በተለይም በሚሳኤልና በ ሰፊ ኒውክሊየር ቴክኖሎጂ ልማት ላይ በድብቅ ይተባበራሉ ተብሎ በስፋት ይጠረጠራል። በመሆኑም የሰሜን ኮሪያ የውግዘት መግለጫ ከዲፕሎማሲያዊ ድጋፍ ባለፈ የስትራቴጂክ አጋርነት ማሳያ እንደሆነ ይቆጠራል። ይህ በእንዲህ እንዳለ እስራኤል በኢራን ግዙፍ እስር ቤት ላይ ጥቃት ፈጽማለች። እስራኤል በቴህራን የሚገኘውንና ታዋቂ የሆነውን ኤቪን እስር ቤት ዛሬ አዲስ በፈጸመቻቸው ጥቃቶች መምታቷን ገልጻለች። ኢራን ጥቃቱን ለማጣጣል ብትሞክረም ከሕግ አካላት ጋር ግንኙነት ያለው ሚዛን ኒውስ የተባለው የዜና ወኪል ግን የእስረኞችን ደህንነት ለመጠበቅ አስፈላጊውን እርምጃ ተወስዷል ሲል ዘግቧል። ኤቪን እስር ቤት በርካታ የፖለቲካ እስረኞችን የያዘ ሲሆን በ ቴራን ዋነኛው የፖለቲካ እስር ቤት ነው። እስር ቤቱ ምን ያህል እስረኞችን እንደያዘ ይፋዊ መረጃዎች ባይኖሩም በሺዎች የሚቆጠሩ እስረኞች እንዳሉበት ይገምታል። የእስር ቤቱ አቅምም 15000 እስረኞች መያዝ እንደሚችል ይታሰባል። እስር ቤቱ የብሪታንያና የኢራን ጥምር ዜግነት ያላት ናዛኒን ዛጋሪ ራትክሊፍ በስልላ ተጠርጥራ አራት ዓመት የታሰረችበት ሲሆን ከሶስት ዓመት በፊት ወደ ዩናይትድ ኪንግደም እንድትመለስ ተፈቅዶላታል። አሁንም በተቃውሞ በጥምር ዜግነት በስልላ የተጠረጠሩ የውጭ ዜጎች እንዲሁም የሃይማኖትና አነስተኛ ቁጥር ያላቸው ማህበረሰብ አባላት እስር ቤቱ ውስጥ ታስረው ይገኛሉ። እስር ቤቱ በምዕራባውያን የሰብአዊ መብት ቡድኖች ሲተች ቆይቷል። ማን ራይትሶች የእስር ቤቱ ባለስልጣናት ማሰቃየት ያል የተወሰነ ጊዜ ስርዓት የተራዘመ ምርመራ እንዲፈጸምበት እንዲሁም እስረኞች የሕክምና አገልግሎት እንዳያገኙ ክልከላ ይፈጸምበታል ሲል ከሷል። ኢራን ግን እነዚህን የቀረቡባትን ክሶች ውድቅ አድርጋለች። ጠቅላይ ሚኒስትር አብይ አህመድ ከመሩት የዛሬው ስብሰባ ሶስት ከባባድ መረጃዎች ተሰምተዋል። አብይ ከጋዜጠኞች ጋር በዝግ መወያየታቸው የታወቀ ሲሆን በውይይታቸውም ሶስት ትኩረት የሚሹ ጥብቅ ጉዳዮችን ማንሳታቸውን ከስፍራው የወጡ መረጃዎች አረጋግጠዋል። አብይ በስብሰባው ያነሷቸው ሶስት ጥብቅ ጉዳዮች የኢኮኖሚ ጉዳዮች የተመለከቱ ሲሆን በቀጣይ መስከረም ወር ኢትዮጵያ ጋዝ ታወጣለች ያሉበት ንግግር አንዱ ነው። አቢይ ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷን ገልጸው ለመጪው መስከረም የ2018 ዓ.ም ምርት አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑን በስብሰባው ተናግረዋል። ይህን ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የሚጎበኘው ጋዝ ነው እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። ከሰባት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ድፍድፍ ነዳጅ የማምረት ሙከራና መሸጥ እንደምትጀምር ተናግረው ነበር። የተለያዩ ምክንያቶች ስራ ላይ ባይውልም በዚህ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማዳበሪያን ከዳ ዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷንም አስታውቀዋል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2017 በጀት ዓመት የስድስት ወራት የስራ አፈጻጸምን በተመለከተ ለምክር ቤት አባላት ባቀረቡበት ወቅት መናገራቸው የሚታወስ ነው። በወቅቱም የማዳበሪያ ፋብሪካ ግንባታ ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅ ጠቅላይ ሚኒስትሩ ተናግረው ነበር። በተጨማሪም ጠቅላይ ሚኒስትሩ በመጪው የ2018 መስከረም ወር ታላቁ የህዳሴው ግድብ ተጠናቆ ሪቫኑ እንደሚቆረጥ በዚሁ መድረክ ላይ ተናግረዋል። በአዲስ አበባ በዛሬው ዕለት አስደንጋጭ አደጋ ተከስቷል። አደጋውን ተከትሎ ዘጠኝ ሰዎች መሞታቸው ታውቋል። ከሟቾቹ መካከል የሶስት ዓመት ዕድሜ ያለው ህፃን ይገኝበታል። ዛሬ ረፋድ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ የዘጠኝ ሰዎች ህይወት አልፏል። ከሟቾቹ መካከል የሶስት ዓመት ዕድሜ ያለው ህፃን የሚገኝበት ሲሆን በስምንት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ተናግሯል። ዛሬ ሰኔ 16 ቀን 2017 ዓ ም ረፋድ ላይ በግምት ሶስት ሰዓት ገደማ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመ የተሽከርካሪ አደጋ ይሞትና የአካል ጉዳት ደርሷል ብሏል። አደጋው የደረሰው ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የህዝብ ትራንስፖርት አገልግሎት ድርጅት አውቶቡስ ከሌላ ሀገር አቋራጭ ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው ተብሏል። አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር በመጋጨቱ በዶልፊኑ ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የዘጠኝ ሰዎች ህይወት ማለፉን ፖሊስ ጠቅሷል። ከሟቾቹ መካከል የሶስት ዓመት ህጻን እንደሚገኝበትና በሌሎች ስምንት ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሷል ተብሏል። ከዚህ በተጨማሪም በአካባቢው ላይ የቆመና በጉዞ ላይ የነበረ ሌሎች ሁለት ተሽከርካሪዎች በአውቶቡሱ ጉዳት እንደደረሰባቸው ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያሳያል። ስላነጋጋሪው አዋጅ አስተያየት የሰጠችው ጠበቃ ሐሰተኛ መረጃ በማሰራጨት ተከሰሰች። ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብላ ሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ጠበቃዋ ለቢቢሲ ተናግረዋል። የህግ ባለሙያዋ በወንጀል የተገኘ ንብረት ሕጋዊ በማስመሰልና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ ትስስር ገጽ ላይ አስተያየት መስጠቷን ተከትሎ ነው እየታሰረችው። አረብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የህግ ባለሙያዋ ሰብለም የዋስትና መብቷ ተከብሮ በ30 ሺህ ብር ዋስትና በማግስቱ ቅዳሜ ከስር ተፈታለች። በማሻሻያው በሽፋን ስር ምርመራ የሚያከናውኑ መርማሪዎች ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጽሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ ነው መነጋገሪያ የሆነው። ጠበቃዋ በመቶ ሺዎች ተከታይ ባላቸውና በስሟ በተከፈቱ የቲክቶክና የፌስቡክ ገጾች ላይ ስለ ሁለት አስተያየቶችን ሰጣለች። በፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን ጠበቃዋ አቶ አንዷዋልም በውቀቱ ለቢቢሲ ተናግረዋል። በማግስቱ አረብ ሰኔ 13 2017 ልደታ ፍርድ ቤት 11ኛ ምድብ ችሎት የቀረበች ሲሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ 1185 ህዝባር 2012 አንቀጽ 2፣ 3፣ 5 እና 7 ተላልፋለች በሚል ክስ ተመስርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸሟ አምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን ጠበቃዋ ይህን ቃል በፖሊስ ጫና ስር ጠበቃና አማካሪዋ በሌለበት የተሰጠ መሆኑን አንቀበለውም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉ የደንበኛቸውን አቋም የተናገሩት ጠበቃው ሀሳብን በነጻነት የመግለጽ መብትና በተከሰሰችበት አዋጅ የማያስከስስ ተብሎ የተቀመጡ ሁኔታዎች ጥበቃ እንደሚሰጧት ገልጸዋል። አንድ ሰው ሙያዊ ትንታኔ በሰጠበት ጉዳይ ላይ ሊጠየቅ አይገባም። አዋጁም ላይ ያለ አንድ አስተያየት ሀሰተኛና የጥላቻ ንግግር ተብሎ የማይወሰደው በዜና ትንታኔ፣ በፖለቲካ ትችት ሲቀርብ ነው በማለት ስለ ክሱ አብራርተዋል። ሁላችንም አዋጁን ተመልክተን የየራሳችንን አስተያየት እንይዛለን። እንደ ህግ ባለሙያ በተናገርን ቁጥር መንግስት ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው በማለት ተከሳሿ የራሷን አስተያየት ማንጸባረቋን ጠቁመዋል።